እናት አባት ልጆችን እኩል ማስኬድ አለባቸው። ለምን ማንኛውም ልጅ ዝቅ ከፍ መደረግ የለበትም። ለምን ሁሉም ዲፕሬሽን ውስጥ ከመግባታቸው በፊት መታደግ ያለበት ቤተሰብ። ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? እኔ ሰላም እግዚአብሔር ይመስገን። እንደምናችሁ እናንተ። እንግዲህ ትናንትና እናመለቀቁት ቪዲዮ እንግዲህ በእጅ እያላችሁ ስታበረታችሁ ለነበራችሁ በጣም አመሰግናለሁ። እንዲሁም ዛሬ በድጋሚ መጥቻለሁ። ሰብስክራይብ ላይ ኮሜንት ማድረጋችሁን አሁንም በድጋሚ እንዳትረሱ ብላለሁኝ። ዛሬ ደግሞ ይዤ የመጣሁት አይዲያ እንግዲህ ሰዎች ራሳቸውን ወደ መጥፎ ቦታ እንዴት ነው የሚወስዱት? ስላችሁ ይህ ሀሳብ ከምን የመነጨ ነው? ብዙ ወንድሞቻችን ራስን በማጥፋት ራስን ያልሆነ ቦታ ላይ ሱስ ቦታ ላይ በመውሰድ ብዙዎቹ ህይወታቸው አደጋ ላይ ነው። ብዙዎቹ ደግሞ ህይወታቸው እያለፈ ይገኛል። እና ይህ መፍትሄ ይሄ ምንድን ነው? ይህ የሚሆንበት ምክንያት ምንድን ነው? በሚለው ዛሬ ይዤ መጥቻለሁ እና ያው ሞት ማለት ነው፣ ወዲያ ወዲህ የሚባልበት ነገር የለም ሞት ሰዎች እንዴት ነው ራሳቸውን ወደ ሞት የሚወስዱት? እንዴት ነው ሰው ራሱን ህይወቱን ለመቅጠፍ የሚሞክርበት ሀሳብ ምንድን ነው? ምንስ እየሆኑ ነው የሚለውን አንዳንድ ነገር ልበላችሁ። እንግዲህ ከራሴ ከተረዳሁት እና ካየኋቸው ነገሮች ሰዎች ለምንድን ነው ራሳቸውን ለማጥፋት የሚሞክሩት? አንደኛ ሰው በቅርበታቸው ያለ ሰው ስለሚገፋቸው ይመስለኛል። መግፋት ማለት ምን ማለት ነው? ሀሳባቸውን የማይረዳላቸው ሰዎች አሉ። የሆን ነገር አስጠልሏቸው፣ የሆን ነገር በቃ መስራትም ሆነ ማውራትም ምንም ምንም ሲያስጠላቸው፣ እኛ የምንሰጣቸው አስተያየት አለ፣ አይደለም። እኛ የምንሰጣቸው አስተያየት የሆን ነገር ካስጠላቸው ይደብሩት ነው ወይም ደግሞ ጠልቶ ነው። በስራ እስኪ እንግባ። በስራ ከገባን አንድ ሰው ስራ ደብሩኛል ካለ ስራ ጠልቶ ነው የሚል ሀሳብ ለሰውየው እናቅርብለታለን እና በዛን ሰዓት ሰውየው ምን ይሰማል ድፕሬሽን ውስጥ ነው ወይ ወይስ ይሄ ሰው ምንድነው የሚለውን ተጠግተን ምንድነው ምን ምንሆን ነው ወይስ ምን ሆነሽ ነው ይህንን ነገር የጠላሽበት ምክንያት ምንድነው የሚለውን ሀሳብ በውስጣችን ያለውን ሀሳብ ለነሱ አናጋራ አይኖርም። ውስጣችን ውስጣችሁ ውስጥ ሲጀመርም ማለት ነው የምንላቸው አስጠልቷቸው ነው ወይም ደግሞ መስራት ስለማይፈልጉ ነው ወይም ደግሞ መጫወት መዝናናት ስለማይፈልጉ ነው ከእኛ ጋር ወይ ጠልተው ነ በቃ ሰው ጠልተው ነው የሚል ባህሪ የምናወጣላቸው እኛ ሰዎች ነው ብሎ ተጠግተን ሄደን ሀሳባቸውን ለመረዳት ሀሳባቸውን ግልጽ እንዲያደርጉልን ከመጠየቅ ይልቅ ስራ ጠልተሽ ነው ስራ ጠልተሽ ነው ወይም ሰው ጠልተሽ ነው፣ ሰው ስለማፈልግ ነው የሚል ሀሳብ እንሰጣቸዋለን። ያን ከማድረጋችን ያንን አለማድረግ እንችላለን። እንዴት ብትሉኝ ያን ሰውዬ ሄደን ወይም ያችን ሴት ሄደን እንዴት ነው ምን ሆነች ነው ወይስ ምን አስጨንቆች ነው የምን ጉዳይ ነው ያስጨነቀሽ? ወይስ ዲፕሬሽን ውስጥ ነሽ? ወይስ የምን ነገር አስፈልጎሽ ነው ወይ ምናምን ብለን ከመጠየቃችን የምናደርጋቸው ነገሮች ቅድም የገለጽኩላችሁ ነገሮች ናቸው። የሰው ልጅ ብዙ ሀሳብ አለበት። እንደ ራሴ ብዙ ሀሳቦች አሉ፣ ሰው እንዲያማክሩ የሚፈልጋቸው ነገሮች አሉ። እና ያን ጊዜ በዋጣቸውም ሰው ምን እንደሚላችሁ ታውቃላችሁ፣ እኔን ጨምሮ ማለት ነው። ሰው የሚለው ሌላ ነገር ነው። እና ከመሳቅ ይልቅ ሰውን ከመንቀፍ ይልቅ ብናበረታታ ብዬ አስባለሁ። ታጠግተን ከጎኑ ማለት ሁለተኛ ነገር ደግሞ በቤተሰብ የመገፋት ነገር አንድ ልጅ አንድ ልጅ ወይም ደግሞ አንድ ሁለት ልጆች አሉ እንበል። ቤተሰብ መሀል ውስጥ አንዱ ጥሩ ስራ እየሰራ ከሆነ አንዱ ጥሩ ነገር እያደረገ ከሆነ የሚበረታታው ጥሩ ስራ የሰራው ነው ለምን? ጥሩ ነገር ስላደረግላቸው ወይም ደግሞ ጥሩ ነገር ስለሰራላቸው። ግን ያኛው ልጅ ስራ አስጠንቱት ወይም ደግሞ የሆነ ነገር አለማገዝ ፈልጎ ወይም የሆነ ነገር ላያደርግ ይችላል፣ እዛ ቤተሰብ ውስጥ ማለት ነው። ላይችልም፣ ሊችል ይችላል። ስለዚህ እኛ የምንላቸው ምንድን ነው? ቤተሰብ ያንን ያለውን ይወዱና የሚሰራውን የሚደግፋቸውን ይወዱና ይህኛውን ይገፉታል። ገባችሁ አይደለም እላችሁ። ይህኛውን ሲገፉት የማይሰራውን የማይደግፋቸውን የማይረዳቸውን በሃሳብን በስራን በገንዘብን የማይረዳቸው ልጅ ይገፉታል ማለት ነው። ከዚያ ያ ልጅ ምንድን ነው የሚሰማው? እንደተጠላ ይሰማል። እንደተጠላ፣ እንደተገፋ ወይም ልጃቸው ያኛው እንጂ ልጃቸው እኔ ልጃቸው አይደለሁም፣ ለእኔ ምንም አይነት ቦታ አይሰጡኝም የሚል ሀሳብ ይኖረዋል። እና ወላጆችም እዚህ ላይ አንድ ማድረግ ያለባችሁ ነገር መስራት ያለባችሁ ነገር ሰራም አልሰራም አገኘም አላገኘም ልጅን እኩል አድርጋችሁ እንድትማሩ፣ በቃ አላደለም። አንዱን ከፍ አንዱን ዝቅ አታድርጉ። ሰውን መውደድ ያለባችሁ ወይም ደግሞ ልጃችሁን መውደድ ያለባችሁ ስለሰጣችሁ ሳይሆን ስለወለዳችሁት፣ እናት ስለሆናችሁ ወይም ደግሞ አባት ስለሆናችሁ ብቻ ግዴታችሁ ስለዚህ አትግሹ፣ ልጆቻችሁን አትግሹ። የሞተ ጊዜ ራሱን ያጠፋ ጊዜ ከማልቀሳችሁ በፊት ልጆቻችሁን እኩል አቅርቧቸው። ስለዛ እኩል ስታቀርቧቸው ያም ልጅ የመስራት እንትኑ ይኖረዋል። ያንን ልጅ እያየ ሁሉም ጎበዝ ጎሽ እየተባለ ከሆነ ማለት ነው። ግን የማይባል ከሆነ እና እኩል የማታቀርቡ ከሆነ ያ ልጅ የመስራት ፍላጎቱ ይጠፋና ሲጀመር እናንተ ላይ ጥላቸው ያሳድራል ማለት ነው። ወንድ ምንም ይጠላል፣ ወይም እህቱ እህቷንም ትጠላለች። አንድ ሴትም ልጅ እንደዛው ብትሆነ እህቷን ነው ብትጠላ። እኔ እንደራሴ እኔ ትልቅ ወይም ትንሽ ሆኜ እኔ ብቻ ከሆነ የምሞገሰው ወይም ደግሞ ያቺኛው እህቴ ብቻ ከሆነ የምትሞገሰው እጠላታለሁ እንዴ፣ እንድትሞትም ወይም እንድሞት የምፈልግ አይነት ስሜት ሊሰማኝ ይችላል ባይዘው አላቅም እንግዲህ ሁኔታ ስለሌለኝ ይሄ ሊገባኝ አይችልም። ግን እንደገባኝ ከሆነ ይሄን እሱ ማድረግ ያለብን ነገር እኩል ማስጌድ የምለው ነገር ልጅን እኩል ማስጌድ በቃ አነስም አደግም ትልቅናት ትንሽ ናት የሚለውን ትተን እኩል ማስጌድ አለብን። ስለዚህ ሶስተኛ ነገር ደግሞ በአካባቢያችን አንድ ሰው ምንም አይነት ነገር አይምሮ ብቻ ሰው መሆኑ ብቻ በቂ ነው። በአካባቢ መገፋት፣ በማህበረሰብ መገፋት በራሱ ትልቅ ድብሬሽን ውስጥ ይወስዳል። በጓደኛ በዘመድ፣ እንዴ ልጅ እኮ ከሌ ነው እንዴ ልጅ እኮ ከሌ ናት ከተባለ ያ ሌላኛው ልጅ ትልቅ ድብሬሽን ውስጥ እኔ ጥሩ ሰው አይደለሁ? ወይስ እኔ ጥሩ ነገር አላደርግም ለሰዎች? ወይስ ምን ምን አይነት ሀሳብ ነው ያለኝ? የሰው ልጅ እኮ መጥፎ ነገር እንኳን ቢያደርግ፣ በመጥፎ ባንኮተኩተው ጥሩ ይመስለኛል። በጥሩ ነገር ላይ ወዶ አይደለም፣ ወይም ይሄ ሰው እኮ እንደዚህ የሚያደርገው የሆነ ነገር ነክቶት ነው ምናምን የሚል ባህሪ ብናሳይ፣ ተጠቅዘን ደግሞ ብናወራቸው፣ ብናቀርባቸው ደስ ይለኛል። እና በማህበረሰብ መገፋት፣ በቤተሰብ መገፋት፣ በጓደኛ ወይም በልጅ ወይም በወንድም በእህት መገፋት ትልቅ ዲፕሬሽን ውስጥ ይዶላል። ስለዛ ሰዎች በአቅራቢያችሁ እንደዚህ አይነት ሰው ካለ ያን ሰው ከመጥላታችሁ በፊት ምን እንደሆነ ችግሩ ለመረዳት ብትሞክሩ ደስ ይለኛል። ስም ከማውጣታችን በፊት ማለት ነው። ለዛ ሰው ስም ከማውጣታችን በፊት ምን ሆኖ ነው እንደዚህ የሆነው የሚለውን ነገር ማጥናት አለብን። መጥፎ ነገር ሆኖ እሪ ቡዲ ከማለታችን መጥፎ ነገር አድርጎ ያዙኝ ልቀቁኝ ቀብሩ ላይ ወይም ደግሞ አስክሬን ሽኝቱ ላይ ያዙኝ ልቀቁኝ ከማለታችን በሚል በገንዘብም ይሁን በሀሳብ መርዳት ያለብን ነገር ቢኖር በቁም ስለዛ የሰው ልጅ ከሞት ወዲያ በእርግጥ አበሻ የሚታወቀው ከሞት ወዲያ እሪ ጉዲ ማለት እና መረፍረጥ ነው፣ ባህላችን ግን ቢሆንም፣ ደግሞ በተቻለን አቅም መረዳት ያለብን ነገር መረዳት ግዴታችን ነው፣ እንደ ቤተሰብ፣ እንደ ሀገር ወይም ደግሞ እንደ ማህበረሰብ፣ እንደ ሰፈር ሰው ማለት ነው። ስለዚህ አንዳንድ ጥሩ ሰዎች ተብለው ተክበው ላይ ተክበው ተክበው ተክበው፣ ትንሽ ሰዎች ተብለው ደግሞ ዝቅ አሉና፣ ማንነታቸውን የማያስታውሱ ማንነታቸውን የረሱ በሰው የተገፉ ሰዎች አሉ። እነሱን ምን እንበላቸው? እሺ፣ እነሱን ማን ነው የሚያነሳቸው? ማን ነው ውስጥ ልብ የሚላቸው? በቤተሰብ ተገፉ፣ በወንድም በእህት በእናት በአባት ተገፉ። ማለት ያ ማህበረሰብ የሚለው ቤተሰብን ነው። ልጅ ከፈል ሰው ቁጥ ልጅ ምን ነው የሚባለው? ስም ይወጣ ከቤት ይከተል ጎረቤት የሚባል ነገር አለ። ስለዛ ለልጅ እንኳን ስም ስንሰጥ? ለአንድ ህፃ ልጅ ስም ስናወጣ ማነው የሚያወጣው? ቤተሰብ ነው አይደለ? ያ ቤተሰብ ስም አውጥቶ ማነው የሚከተል? ጎረቤት። ከዛ በሌላውም ሀገር ይሄዳል። በሌላውም ሀገር በቃ ያ ስም ጸደቀ። ማን ነው የሚያጸድቀው? ቤተሰብ ነው። ስለዚህ የዛ ልጅ የዛ መጥፎ ባህሪ ያለውን ልጅ ስምም የሚያወጣው ማነው? ቤተሰብ ነው። ስለዚህ እንደ ቤተሰብነታችን ማድረግ ያለብን ነገር ቢኖር የልጆቻችንን ስም ራሳችን በመጥፎ መንገድ እንዳንወስድባቸው እንዳንመራቸው ማድረግ መቻል አለብን። ስለዚህ እባካችሁ ልጆቻችሁን ተጠንቀቁ፣ እኩል ምሯቸው። አንዱን ትንሽ አንዱን ትልቅ አታድርጓቸው። በተረፈ ሀሳቤ ከተመቻችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ አትርሱ ማድረጋችሁን አትርሱ። አሁንም በድጋሚ ነግራችኋለሁ። ቸር ሰንብቱ። ቸባሉ